ሰላምና ጤና በያላችሁበት ይድረሳችሁ። ውድነ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ በአመሻሹ የስፖርት ጉዳያችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዚህ በሁለተኛው ቻናላችን እንደተለመደው እንደምናደርገው ዛሬም የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምንዳሰስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ ማድረጌን የሚቀጥል ይሆናል። ቪዲዮችንን ላይክ ቻነላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያለው የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲነገሩ ነበር። እነሱን መረጃዎች ነው ወደ እናንተ የምናደርሰው። አብራችሁን የንት ቆዩ፣ በአክብሮት ጋብዛለሁ። ከመሸጋገሪያው በኋላ ተመልሰን ስንመጣም እንግዲህ በቀጥታ ወደ ዛሬው የትንታኔ ፕሮግራማችን ነው የምናመራው። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያው በኋላ ተመልሰን የምንመጣ ይሆናል። አርሰናል 100 ሚሊዮን ዩሮ የተለጠፈበትን ፖርቱጋላዊ ለማስፈረም ፍላጎት አላቸው። አርሰናል በዚህ ክረምት በርካታ ዋና ዋና ፈራሚዎችን ወደ ኤምሬትስ እንደሚያመጡ እየተዘገበ ይገኛል። አርሰናሎች በኤሲ ሚላኖ ኮኮብ ራፋኤል ሊያው ላይ ፍላጎት አላቸው ተብሎ ይታሰባል። ምንም እንኳን ዋጋው እስከ አንድ መቶ ሚሊዮን ዩሮ ሊያወጣ ቢችልም አርሰናሎች ከባዱን ዝውውር ግን ሊሞክሩት ይፈልጋሉ። ራፋኤል ሊያው በሴሪኤው ቆይታው አንጸባራቂ ሆኗል። አርሰናል ትልልቅ ገንዘቦችን በማውጣትም በተደጋጋሚ ፊርማዎችን ሲጨርስም አይታይም። ነገር ግን ከጊዜ ወደ ጊዜ ትልልቅ ገንዘቦች በኤምሬትስ እየወጡ ሲሆን በቅርቡ ለዴክላን ራይስ ያወጡት ዋጋ የቀረበ ጊዜ ማሳያ እንደሆነ በርካቶች ያነሱታል። የሰሜን ለንደኑ ሀያል ክለብ በዚህ ዓመት በዝውውር ገበያው ላይ የአጥቂ ተጫዋቾችን በውድ ለማስፈረም ከፍተኛ ዋጋ ለማውጣትም እየተዘጋጁ ነው። የራፋኤል ሊያው ዝውውር በአርሰናል ትልቅ መዋዕለ ነዋይ ሊያስወጣ ይችላል። አርሰናል እስከ ክረምት ድረስም ከተወሰኑ የተለያዩ ስሞች ጋርም እንዲሁ መገናኘቱን ይቀጥላል ተብሎ ነው የሚጠበቀው። ነገር ግን ራፋኤል ሊያው ከሚቀጥለው የውድድር ዘመን በፊት ሊያመጡት የሚችሉት በጣም አስደሳች ፈራሚ ሊሆን ይችላል። የፖርቱጋላዊ ኮከብ ፍጥነቱ፣ ክህሎቱና በጎልፊት ያለው ቁጥሩ ደግሞ እውነተኛ እድል ያደርገዋል። ራፋኤል ሊያው በእርግጠኝነት በግራ በኩል ካሉት እንደነ ጋብርኤል ማርቲኔሊና ሊያንድሮ ትሮሳርድ ባሉ ተጫዋቾች መተክም ሊመጣ የሚችል እንደሆነ ይታመናል። በዚህ ክረምት በገበያው ላይ ሊገኙ ከሚችሉ ሌሎች ትልልቅ ስሞች መካከል አርሰናሎች በዚህ ቦታ ላይ እንደ ኒኮ ዊሊያምስ ና አዶሜለ ሉክመንም ያሉ ተጫዋቾችን እንዲሁ ይፈልጋሉ። አሁንም ራፋኤል ሊያውን ምናልባትም ከነሱ በላይ ጎልቶ ይታያል። ስለዚህም ለሱ ፊርማ ከፍተኛ ገንዘብ መክፈልም ያስፈልጋቸዋል ተብሎ ነው የሚጠበቀው። የ25 ዓመቱን ኮከብ ከሚላን ለመውሰድም ቀላል አይሆንም። ነገር ግን ተጫዋቹ ራሱን በፕሪምየር ሊግ ለማሳየትም ይፈልጋል። ለራፋኤል ሊያው ይህ ዓመት በሳንሲሮ ምርጥ ወቅት አልነበረም። ስለዚህም ራፋኤል ሊያው ወደ ኤምሬትስ ስቴዲየም በመሄድ ስራውን ወደ አንድ ደረጃ ከፍ ለማድረግ ፍላጎት እንዳለው ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎች እየጠቆሙ ያሉት። የዌስትሃም ዩናይትድ ኮኮብ ባርሴሎናን እንዲቀላቀል ተጠይቋል። በዚህ ክረምት ዌስትሃም ዩናይትዶች ትንሽ የዝውውር ራስ ምታት ሊገጥማቸው ይችላል፤ ምክንያቱም ኒኮላ ፉልክሩግ ሊለቅ ይችላል። ጀርመናዊ አጥቂ ባለፈው ክረምት ወደ ለንደን ስቴዲየም ከተዘዋወረ በኋላ በቀድሞው ክለቡ ቦሩሲያ ዶርትመንድ ያደረገው ጥሩ እንቅስቃሴን መድገም አልቻለም። የዌስት ሃም ዩናይትድ ደጋፊዎች ጊዜ ለመስጠት ይፈልጋሉ፣ ነገር ግን የዝውውር በዚህ ክረምት የመሆን እድሉ እንዳለ ይታሰባል። ለኒኮላ ፉልክሩግ የሚገርም መልእክት የላከው አንድ ተጫዋች የባርሴሎናው ግብ ጠባቂ ማርክ አንድሬ ቴሪሽቴገን ነው። ቴሪሽቴገን የሀገሩ ሰው ትልቅ አድናቂ ይመስላል እና ማጥቂውን በባርሴሎና ማየት እንደሚፈልግም ነው የተናገረው ኒኮላስ ፎልክሩግ ወደ ባርሴሎና እንዲዘዋወር በማርክ አንድሬ ቴሪስቴገን ተጠይቋል። እንግዲህ ግብ ጠባቂው ከጎኑ መጫወት ስለሚፈልገው ተጫዋች ሲጠየቅም አስገራሚ ምላሽን ሰጥቷል። ጀማል ሙስየላ እርግጥ ነው እናም ፍሎሪያን ቬርትስም አስደናቂ ተጫዋች ነው። ሁለቱንም እፈልጋቸዋለሁ። ነገር ግን ሁሌም በቡድኔ ውስጥ ኒኮላ ፎልክሩግ እንዲኖረኝ ይፈልጋለሁ ሲል ነው አንድሬ ቴሪስቴገን የተናገረው። ምክንያቱም ፉልክሩግ በመልበሻ ክፍል ውስጥ ጥሩ ሰው ነው፣ በጎል ፊት ደግሞ በጣም ጨራሽ ነው። ፉልክሩግ አስቂኝ ሰው ነው። ጥሩ የቡድን ምሽቶችንም አሳልፈናል። እሱ አስደሳች ውይይቶችን ማድረግ የምትችል ሰው ነው። ስለዚህም ከእሱ ጋር በባርሴሎና መጫወት ፈልጋለሁ ሲል ነው ግብ ጠባቂ የተናገረው። ባርሴሎና ቀድሞኑ ከሮበርት ሌቫንዶውስኪና ከፌራን ቶሬስ አንዳቸውን ለመሸጥ አማራጮችን አስቀምጠዋል። ስለዚህም በክረምቱ አጥቂ ለማስፈረም በገበያ ላይ የሆኑ እንደሆነ መታየት ይኖርበታል። ፉልክሩግ ምናልባትም ጥሩ የመጠባበቂያ አማራጭ ሊሆን ይችላል። ነገር ግን በተለይ ከዌስት ሚኒትር ጋር ባሳለፈው ተስፋ አስቆራጭ አመት ምክንያት ዋጋው ርካሽ ሊሆን እንደሚችል ነው የሚነገረው። በዚህ ክረምት እንግዲህ ዌስት ሚኒትሮች ከ32 ዓመቱ ጋር በዝውውር ጉዳይ ላይ እንደሚወስኑ ማየት አስደሳች ይሆናል። ባርሴሎናዎች ተጫዋቹን የማምጣት እቅድ የሌላቸው ሲሆን፣ ነገር ግን በጀርመን ባሳየው ነገር ተጠባባቂ በመሆን ወደ ካምፕኑ የሚመጣበት እድልን ሊመለከቱለት እንደሚችሉ ነው መረጃዎቹ ያሳዩት። ሊቨርፑሎች የአጥቂ ኢላማቸውን መቀየር ችለዋል። ሊቨርፑል በጥብቅ በተገናኙትን ዝውውር ኢላማ በመተው ሌላ ተጫዋች ለማስፈረምም ከአርሰናል ፉክክር ሊያደርጉ ይችላሉ። የአሌክዛንደር ኢሳክስም በቅርብ ሳምንታት ውስጥ በአንፊልዱ ክለብ ሁሌም የሚሰማል። እንደ ቲቢአር ፉትቦል ዘገባ የኒውካስል ዩናይትድ ዋጥቂ የሚኬል አርቴታው አርሰናልን ከመቀላቀል ይልቅ ለቀያዮቹ መፈረምን እንደሚፈልግ ፍንጭ ሰጥቷል። ሆኖም ግን ጄምስ ፒርስ የመርሲሳይዶ ቡድን ለስዊድናዊ ዋጥቂ የተጋነነ ክፍያን የመክፈል እድላቸው ጠባብ ነው። ይህም ሪቻርድ ሂውዝ ወደ ሌላ ቦታ እንዲመለከትም ሊገፋፋው ይችላል። በእርግጥም ሉዊስ ስቲልም የፍራንክፈርቱን ሁጎ ኤኬቴኬን በክረምቱ ለማምጣት በቅርበት እንዲከታተሉት መናገሩን የሚታወሰው ሊቨርፑል አሌግዛንደር ኢሳክን መፈለጉን ትቶ በምትኩ በኢንጃሚን ሸስኮን ሊያስፈርመው ይችላል። ማርክ ዳግላስ እንዳለውት ከሆነ እንግዲህ ሁለቱም ሊቨርፑልና አርሰናል አሁንም አሌግዛንደር ኢሳክን መመኝታቸውን ቀጥለዋል። ነገር ግን ለ25 ዓመቱ አጥቂ በሚቀጥሉት ወራት የሚደረግ ማንኛውም እንቅስቃሴ በጣም ከባድ እንደሚሆንም ታውቋል። የኒውካስል ዩናይትድ ዋና ስራ አስፈጻሚ ዳረን ኢሌስ ለጋዜጠኞች እንደተናገሩት ክለቡ ለከፍተኛ ጎል አስቆጣሪዎች የሚጠይቁት ዋጋ እጅጉን ከባድ እንደሚሆንና የጄምስ ፓርክ ሰዎች በድርድርን በጣም ጠንካራ ስለሆኑ ዝውውሩ ክለቦችን እንዳያስቡት መልእክት አስተላልፈዋል። ኒውካስሎች ቡድናቸው በአሌክዛንደር ኢሳክ ላይ መገንባት ስለሚፈልጉም ለሱ ምንም አይነት ጥያቄ የማይቀበሉም የተባለው፣ ቤንጃሚን ሸስኮ የአርሰናል ተቀዳሚ የዝውውር ኢላማ ሆኖ ብቅ ካለ እንግዲህ የቆየ ሲሆን ቅያዮቹም የአረቤል ብዜሹን አጥቂ ከአሌክዛንደር ኢሳክ በተሻለ ለማስፈረምም እድል ሊኖራቸው የሚችል አማራጭ አድርገውም እንደሚመለከቱት ታውቋል። የሊቨርፑል አለቆች አሁን ላይ የኒውካስል ዩናይትድ ዋጥቂን ለማዘዋወር ተስፋ የቆረጡ ሲሆን ስሎቬኒያዊ ዋጥቂን ማግኘት የተሻለ አማራጭ እንደሆነም ያምናሉ። ቤንጃሚን ሸስኮ በ60 ሚሊየን ፓውንድ ይገኛል ተብሎ የሚገመተው የ21 ዓመቱ ወጣት ሲሆን ከአሌክዛንደር ኢሳክ ዋጋ በጣም በተሻለም ለሊቨርፑልም አማራጭ ይሆናል። ቤንጃሚን ሸስኮ በዚህ በውድድር ዓመቱ ለክለቡ በ39 ጨዋታዎች 19 ገቦችን ማስቆጠር ችሏል። ቀያዮቹ ከአረብ ለብዚሽ ጋር ያላቸው ጥሩ ጉንኙነትም በቤንጃሚን ሼስኩ ዝውውር ላይ ሊሰራ ይችላል። ሊቨርፑሎች ከዚህ ቀደም ናቢ ኬታን ኢብራሂማ ኮናቴን እና ዶሚኒክ ሶቦዝ ላይን ማስፈረም ችለው እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ሲቲዎች ሁለት የመስመር ተከላካዮችን እየተመለከቱ ነው። ማንቸስተር ሲቲ የቶትናም ሆትስ ፐርሱን ደስቲን ዶጊን ለማስፈረም እያሰቡ ሲሆን፣ ፋብሪሲዮ ሮማኖ ከሁለቱ ፈላጊ ክለቦች መካከል ሲቲ አንዱ መሆኑን አረጋግጧል። ፔፕ ጓርዲዮላ በዚህ ክረምት ተጫዋቹን ወደ ኢቲያድ ስቴዲየም ማምጣት ይፈልጋል። ማንቸስተር ሲቲ አሁንም አንድ መቶ ሰላሳ የፋይናንሻል ፌር ፕሌይ ክሶች እንዳሉበት ቢቆይም ንጹህነታቸውን መናገር ቀጥለዋል። እናም በቅርቡ ስማቸው የሚያጠራ ብቻ ሳይሆን ቡድናቸውንም እንደገና ለመገንባትም የሚያስችል ብይን እንደሚመጣም ተስፋ ያደርጋሉ። እናም በዚህ ክረምት የአራት ተከታታይ ጊዜ የፕሪሚየር ሊግ ሻምፒዮኖቹ በዚህ ክረምት ብዙ ፊርማዎችን ለማምጣትም እየተዘጋጁ ነው። የሲቲው አለቃ እንግዲህ ሊሞላቸው የወሰናቸው ሁለት ቦታዎች አሉ። ሁለቱ የተከላካይ መስመር ስፍራዎች ሲሆኑ ካይል ወከር ወደ ኤሲ ሚላን ቋሚ ዝውውርን ሊያጠናቀቅ በዝግጅት ላይ በመሆኑ ጋርዲዮላ በቀኝ ክንፍ የእሱን ተተኪና በግራ በኩል ደግሞ ተመሳሳይ አዲስ ጭማሪዎችን ያደርጋል። የዝውውር ዜና ኤክስፐርት የሆነው ፋብሪዚዮ ሮማኖ እንዳለው ከሆነ ሲቲ በዚህ ክረምት ሁለቱንም ቦታዎች ለማጠናከር ሁለት ተጫዋቾችን ለማምጣት ከፍተኛ ጥረት እያደረገ ነው። ፋብሪዚዮ ሮማኖ በጊቭ ሚ ስፖርት አምዱ ላይ ሲጽፍ ክለቡ በገበያው ላይ አማራጮችን እየተመለከቱ ነው፣ በማንቸስተር ሲቲ አድናቆት ካላቸው ተጫዋቾች መካከል አንደኛው ጣሊያናዊ ባለተሰጥኦ ደስቲን ኡዶጊ እንደሆነ ሰምቻለሁ። ኡዶጊ ገና ወጣት ቢሆንም በሁለቱም ክንፍ መጫወት የሚችልና በቶትናም ሆትስፐርስ በፕሪምየር ሊግ ራሱን ያረጋገጠ ተጫዋች በመሆኑ በማንቸስተር ሲቲ ሰዎችም ከፍተኛ ደረጃ ተሰጥቶታል። ፋብሪዚዮ ሮማኖ እስከ ክረምት 2030 ድረስም ከቶትናም ሆትስፐርስ ጋር ውል ያለው ተጫዋች በቶትናም ሆትስፐርስ የማይነካ ተብሎ የተገለጸ ወጣት ቢሆንም የመጪው የሲቲ ስፖርት ዳይሬክተር ሁጎ ቪየና ትልቅ ኢላማ መሆኑም ተገልጿል። ፋብሪዚዮ ሮማኖ አክሎም የማንቸስተር ሲቲ አዲሱ ዳይሬክተር ሁጎ ቪየና ደስቲኑ ዶጊን ያደንቃል። ተጫዋቹ በኡዲንዜ ከነበረበት ጊዜ ጀምሮ ተጫዋቹን ይከታተለው እንደነበረም ጭምር ነው መረጃዎች የሚያሳዩት። ሆኖም ግን የቶትናም ሆትስፐርስ የመስመር ተከላካይ አሁን ላይ ሲቲ እየፈለገው ያለው ብቸኛው የመስመር ተከላካይ አይደለም። ፋብሪዚዮ ሮማኖ በተጨማሪም ሲቲዎች ሁለገቡን የዩቬንቱስ ኮኮብንም በንቃት በመከታተል ላይ መሆናቸውን አረጋግጠዋል። የሰሜን ለንደኑ ቡድን የደስቲኒ ኡዶጊን ኮንትራት ለማለቅም አምስት ዓመታት የቀረው ሲሆን ሮማኖ እሱን ወደ ሲቲ ለመውሰድ የሚደረገው ስምምነት በእንቅፋቶች የተሞላ እንደሆነ እና ደግሞ ከቶትናህሙ ሊቀመንበር ዳኒኤል ሌቪ ጋር አስቸጋሪ የውይይት ጊዜ እንደሚጠብቃቸው ነው በድፍረት መናገር እንደሚቻል እየተገለጸ የሚገኘው። በተመሳሳይ ጊዜ ሲቲ በጥር ወር ለዩቬንቱስ ኮከብ የመጀመሪያ ጥያቄዎችን አቅርበው እንደነበር የሚታወስ ሲሆን የፕሪምየር ሊጉ ክለብ ከፍተኛ ፍላጎት የአንድሪያ ካምቢያሶን ፍላጎት እንደገና ለመመልከትም ዝግጁ ያደርጋቸዋል ሲልም ነው የገለጸው። ጋብሪኤል አግቦላ ሆር አጥቂው ወደ ማንቸስተር ዩናይትድ እንዳይሄድ አሳስቦታል። የማንቸስተር ዩናይትድ ኢላማ የሆነው ሊያም ዴላፕ በክረምቱ ወደ ኦልትራፎርድ ከመዘዋወር እንዲቆጠብ በአግቦላ ሆር ተነግሮታል። ዩናይትዶች ከኢፕስዊታውን ጋር ከተስማሙ ወደ ኦልትራፎርድ የሚሄድ ይመስላል። ረቡዕ እለት የዴላፕ የመሸጫ ዋጋም ሰላሳ ሚሊየን ፓውንድ ብቻ እንደሆነ የሚገልጹ ሪፖርቶች እየወጡ ነበር። በቅርብ ሳምንታት ውስጥ ቡድኑ እንግዲህ ግብ ለማስቆጠር ሲቸገር ሩበን አሞሪም ቀጣዩን የውድድር ዘመንም የበፊት መልስ ይፈልጋል። የዴላፕ ቅርጽ የፖርቱጋላዊ ቁጥር አንድ ኢላማ በመሆን ወደ ቲያትር ኦፍ ድሪምስ ከማዘወር ጋርም ተያይዞ እየመጣ ነው። አግቦላሆር ላሆር ዴላፕ ማንቸስተር ዩናይትድን እንዳይቀላቀል አሳስቦታል። አግቦላሆር ሲናገር በቶክ ስፖርት ላይ እንግዲህ ዴላፕ ወደ ማንቸስተር ዩናይትድ እንዳይዘዋወር ይልቁንስ ወደ ሌላ ቡድን እንዲሄድ ወይም ደግሞ በደረጃ ሰንጠረዡ አናት ላይ ወደሚታገል ቡድን እንዲሄድም ምክሩን ለግሶታል። ዴላፕ ከራስመስ ወይለንድና ጆሹዋ ዘርክዝ ይሻላል። ነገር ግን እኔ ዴላፕ ከሆንኩኝ ወደዚያ እንዳይሄድ ልነግረው እችላለሁ። የተጫዋቹ አቅም በአሁኑ ጊዜ ከማንቸስተር ዩናይትድ ጋር ወቅታዊ ብቃት ጋር አይገናኝም። ወደ ማንቸስተር ዩናይትድ የሚሄድ ማንኛውም ሰው ከብሩኖ ፈርናንዴዝ መማር አለበት። ቡድኑ ለተጫዋቾች በቅርብ ዓመታት ውስጥ ተስፋ አስቆራጭ ነበር ሲልም አግቦላ ሆን ይናገራል። ወደ ሌላ ክለብ መሄድ ያለበት እንግዲህ ወደ አርሰናል እንዲሄድ እፈልጋለሁ። እሱ በአርሰናል ማየት እፈልጋለሁ። ነገር ግን እስካሁን ድረስ ለፕሪምየር ሊግ ሻምፒየንነት ለሚጫወት ቡድን በመጫወት ዋስትና ለመስጠት በቂ ነገርን አድርጓል የሚለው ጥያቄ ነው ብዙ ጊዜ ዴላፕን እመለከተዋለሁ እሱ በጣም ጥሩ አጫራረስ ያለው ትልቅ ጠንካራ ልጅ ነው በፕሪሚየር ሊግ ውስጥም ራሱን ማሳየት እንደሚችል አምናለሁ የት መሄድ እንዳለበት የእሱ ውሳኔ ነው ነገር ግን ተጫዋቾች መጥተው እንግዲህ ወደማይመቻቸው ቦታ ቢሄዱ ለእሱ ጥሩ አይመጣም በቀጣይ ክረምት በአለም ዋንጫ ቡድን ውስጥም እንዲገባ ከፈለገ ወደ ተሻለ ቡድን መሄድ አለበት እላለው ሲል ነው የተናገረው ጋብሪኤል አግቦላሆር ነው ይህንን ሀሳብ የሰጠው ኤሪክ ቴንሃግ ለመጪው የውድድር ዘመን አዲስ ቡድን ያገኘ ይመስላል። ሆላንዳዊው አሰልጣኝ ከማንቸስተር ዩናይትድ ስንብት በኋላ ወደ አሰልጣኝነት መመለስ ይፈልጋል። አሁን ላይ ኤሪክ ቴንሃግ ለቀጣዩ የውድድር ዘመን አዲስ ቡድን ያገኘ ይመስላል። ሮማ ለቀጣዩ የውድድር ዘመን እቅድ አውጥቷል እና ቡድኑን የሚመራ ትልቅ አሰልጣኝ ላይም እይታቸውን አድርገዋል። ኤሪክ ቴንሃግ ማንቸስተር ዩናይትድን ከለቀቀ በኋላ ከስራ ነጻ የሆነ ሲሆን ሆላንዳዊ ባሰልጣኝ ክላውዲዮ ራኘሪ በዚህ ሲዝንም መጨረሻ የሚለቁበትን ቦታ ለመተካትም ተመራጭ ነው። በጣሊያን ዋና ከተማ አዲስ ዘመን መጀመሩን የሚያመለክት ስምምነት ሊኖር የሚችል ተስፋ እያደረገ ነው። በአያክስ አምስተርዳምና በኦልትራፎርድ ቆይታውም የሚታወቀው ኤሪክ ቴንሃግ ባለፈው ሳምንት መጨረሻ በሮም በመታየቱ ስለወደፊቱ ብዙ ወሬዎችን አስነስቷል። በሮማና በዩቬንቱስ መካከል የተደረገው ጨዋታን ለመመልከትም በኦሎምፒኮ መገኘቱ በተለይም የክለቡ ባለቤቶች የሆኑት በፍሬድሪክን ቤተሰብ እንደተጋበዘም የሚጠቁሙ መረጃዎች ወጥተዋል። እስከ ሶስት የተለያዩ አሰልጣኞች በሞከሩበት የውድድር ዘመንም ሮማዎች አሁን ላይ ዓለም አቀፍ ልምድ ያለውና ተወዳዳሪ ፕሮጀክትን የመምራት ብቃት ያለው አሰልጣኝም ይፈልጋሉ። ምንም እንኳን እንደ ማሲሚሊያኖ አሌግሪ፣ ጃምፔሮ ጋስፔሪኒ እና ስቴፋኖ ፒዮሊ ያሉ ስሞች ቢጠቀሱም የቀድሞ የማንቸስተር ሰናትር አሰልጣኝ ግን ጫፍ ላይ ያለ ይመስላል። የሮማ ቦርድ ወሳኝ እርምጃ መውሰድ እንደሚፈልግ በመገንዘብ በሚቀጥሉት ሳምንታትም የክለቡን ፍላጎት ከፍ የሚያደርግ ስምምነትም ሊጨርሱ ይችላሉ። ሁሉም ነገር እንደታቀደው ከሆነ ሮማዎች አሁን ላይ በአውሮፓ እግር ኳስ ውስጥም ያላለቀ ስራ ስላለው አሰልጣኝ ስልጣኑን ለማስረከብም ቅርብ ናቸው ተብሎ ነው የሚታሰበው። አስተን ቪላ ሁለት የባርሴሎና ኮከቦችን ለማስፈረም ፍላጎት አለው። የኡናይ ኤምሪ ቡድን በፕሪምየር ሊጉ ከፍተኛ ቦታ ላይ ለመቆየት ቡድኑን ለማጠናከር ይፈልጋል። አስተን ቪላ በክረምቱ የዝውውር ገበያ ላይም ጠንካራ ተጽዕኖ መፍጠር ይፈልጋል። በባርሴሎና ሁለት ቁልፍ ተጫዋቾችን ለማጠናከር አይናቸውን ጥለዋል። የቪላ ፍላጎትም አንድሪያስ ክሪስተንሰን እና ማርክ ካሴዶ ናቸው። ሞንቺ በሙሉ በሙሉ እንግዲህ በኡናይ ኤምሪ የተደገፈውን ዝውውርን በመጨረስ ሁለቱን ተጫዋቾች ለማምጣትም የቡድኑን የውድድር ደረጃንም ከፍ ለማድረግና ክለቡን በፕሪምየር ሊጉ ካሉት ምርጥ ከሚባሉት ውስጥም መመስረት እንደሚችሉ እርግጠኞች ናቸው። ክሪስቲያንሰን በባርሴሎና ያለው ወቅታዊ ሁኔታ ለእንግሊዙ ክለብ ተመጣጣኝ አማራጭ ያደርገዋል። የዴንማርኩ ተከላካይ በጉዳት ጥሩ ያልሆነ የውድድር ዘመንን አሳልፏል። ምንም እንኳን ወደ ሜዳ ቢመለስም ፓዎ ኮባርሲ፣ ሮናልድ አሮሆና ኢንጎ ማርቲኔስ በላቁበት ቡድን ውስጥም ቦታን ማግኘት አልቻለም። ክሪስቴንሰን ኮንትራቱ በ2026 ያበቃል፣ ምንም እንኳን የኮንትራት እድሳት ምልክቶች የሉም። ባርሴሎና እስከ 20 ሚሊዮን ዩሮ ካቀረበ ለመልቀቅ ፍቃደኞች ይሆናሉ። በሌላ በኩል ማርክ ካይሴዶ የበርሚንግሃሙን ከተማ ክለብ ፍላጎትም የሳበ ሌላኛው ተጫዋች ነው። በመጀመሪያው ቡድን ውስጥም ራሱን ማቋቋም የቻለው አማካዩ ማርክ በርነል ወደ ሜዳ መመለሱን ተከትሎ በባርሴሎና ቦታውን ያጣል ተብሎ ነው አሁን ላይ እየተጠበቀ የሚገኘው በተጨማሪም ሃንስ ፍሊክ የአማካይ ክፍሉን ለማጠናከር እየፈለገ ነው። ይህም የጨዋታ ጊዜውን የበለጠ ሊቀንሰው ይችላል። እንደነዚህ አይነት ሁኔታዎች እንግዲህ በመገንዘብ ሞንቺ ሁለቱንም ተጫዋቾች በፕሪምየር ሊግ ትልቅ ፕሮጀክት ውስጥም እንዲይዙ ለማድረግም ከወዲሁ ነገሮችን እየጀመሩ ይገኛሉ። አሰልጣኝ ኡናይ ኤምሪ በፕሪምየር ሊጉ ለመወዳደር ሁለት ተጫዋቾችን ወደ ቪላ ፓርክ ለማምጣትና ለመጠቀምም አላማ አለው። ባርሴሎና በበኩሉ ጥያቄዎችን እነሱ የሚፈልጉትን ካም ዋሉ በሩን አይዘጉበትም ተብሎ ነው የሚጠበቀው አትሌቲኮ ማድሪድ የያኖ ብላክን ምትክ በስፔን አገኘ። ዲየጎ ሲሞኔ በስፔን ውስጥ ካሉ ምርጥ ግብ ጠባቂዎች አንዱን እየተመኘ ነው። አትሌቲኮ ማድሪድ ያኖ ብላክ እንግዲህ የማይቀጥል ከሆነ በሱ ምትክ ዴቪድ ሶሪያን ዋነኛ ምርጫቸው አድርገው ወስነዋል። የማድሪዱ ክለብ እንግዲህ ለስሎቬኒያዊው ግብ ጠባቂ አስተማማኝ ምትክ ማዘጋጀትም አስፈላጊ እንደሆነ ያስባል። እናም አሁን ያለው የሄታፌ ግብ ጠባቂ በገበያ ውስጥም በጣም ጠንካራ አማራጭ ሆኖ ነው የሚታየው። የ31 ዓመቱ ሶሪያ በቅርብ ጊዜ ውስጥም የአዙሎን ቡድን ቁልፍ ተጫዋችም ነበር። በጎል ክልል ውስጥም ያሳየው ወጥነትና በላሊጋ ካለው ልምድ ጋር ተዳምሮ ለዲየጎ ሲሞኔ ተስማሚ ያደርገዋል። በአሁኑ ሰዓት ብቃቱ እንግዲህ ኦብላክን ጨምሮ በሊጉ ካሉ ምርጥ ግብ ጠባቂዎች ጋር እኩል ነው። ይህም ለዋንዳ ሜትሮፖሊታኖ ቡድን ተመራጭ እጩ የመሆኑ ነገር የሚያጠናክር ነው። እስከ 2026 የሚያቆየው ኮንትራቱን ተከትሎ ሄታፌ መልቀቁን ቀላል አያደርገውም። ነገር ግን አትሌቲኮ ማድሪድ ዝውውሩን ለመጨረስ የተለያዩ አማራጮችን እያጤኑበት ነው። የአትሌቲኮ ፍላጎት ብቸኛ አይደለም። ሲቪያም ተጫዋቹን በቅርበት የሚያውቁትና ለትልልቅ ፈተናዎችም ዝግጁነት ያሳየውን ግብ ጠባቂ ለማስፈረም በማሰብ ወደ ቀድሞ ወጣት ተጫዋቻቸው ተመልሰዋል። ይህ ቀጥተኛ ፉክክር የአትሌቲኮ እንቅስቃሴን ሊያፋጥነው ይችላል። ምክንያቱም ያኖ ብላክ በመጨረሻው ዓመት ከሄደ ቦታውን በትል ግብ ጠባቂ መሙላትም ይፈልጋሉ። የክረምቱ የተጫዋቾች የዝውውር ገበያ እየተቃረበ ነው። ሁሉም ምልክቶች በአትሌቲኮ የዴቪድ ሶሪያ የወደፊት የትኩረት ነጥብ መሆኑን ያመለክታሉ። ግብ ጠባቂ ወደ አትሌቲኮ መምጣት የሚችልበት እድል በስራው ውስጥም ትልቅ ለውጥን ሊያመጣ እንደሚችል ነው የሚታመነው። ሃንስ ፍሊክ ግልጽ ነው፣ ይህ የባርሴሎና ተጫዋች እንዲሸጥም አይፈልግም። ጀርመናዊ አቢብ አሰልጣኝ በቡድን ውስጥ ካሉት በጣም አስፈላጊ ተጫዋቾች አንደኛውን ማጣት አይፈልጉም። ሃንስ ፍሊክ የባርሴሎና አሰልጣኝ ሆኖ ካደረጋቸው የመጀመሪያ ወሳኝ ውሳኔዎች አንደኛው እንዲከበርለት ይፈልጋል። ሃንስ ፍሊክ ፈርሚን ሎፔዝን በዚህ ክረምት ቡድኑን እንዲለቅ አይፈልግም። ጀርመናዊ አቢብ አሰልጣኝ ለስርዓታቸው ወሳኝ አድርገው የሚቆጥሩትን ወጣት አማካይ ለመሸጥ እንደ ያሰቡ ቦርዱን በቀጥታ ጠይቀዋል። በመሀል ሜዳ ላይ ከባድ ፉክክር ቢኖርም ሀንስ ፍሊክ በፈርሚ ሎፔዝ ቡድን ላይ የተለየ ነገርም እንደሚያመጣ ስለሚያመን መልቀቅ በጭራሽ ነው የማይፈልጉት። የአንዳሉዥያኑ አማካይ የበለጠ ክብር የሚገባው መሆኑን በሜዳ ላይ ያሳይቷል። ከሁለተኛው ቡድን ጀምሮ እድሉን ሊሰጠው የሚያሳየው ብቃትም ሁሌም እንግዲህ ጠንካራና ውጤታማ ነው። በቅርቡ በቦሩሲያ ዶርትመንድ ጨዋታ ላይ ያሳየው ብቃት የሀንስ ፍሊክን ሀሳብ የሚያጠናክር ነው። ሎፔዝ በባርሴሎና ያሳየው ትጋት ከቴክኒካል ችሎታው ጋር ተዳምሮ በአዲሱ የአሰልጣኞች ቡድንም ከፍተኛ ግምት ከሚሰጣቸው ተጫዋቾች መካከል አንዱ እንዲሆን አድርጎታል። ሀንስ ፍሊክ በክረምት ፈርሚን ሎፔዝን ማጣት አይፈልግም። ፈርሚን ከታላላቅ የአውሮፓ ክለቦች ፍላጎትም የሳበ መሆኑን የተረዳው ሀንስ ፍሊክ ከተጫዋቹ ጋር በግል በመነጋገር አሳምኖታል። ለ2526 ፕሮጀክትም ዋና አካል ስለሚሆን ለሱ የሚመጡለትን ማንኛውንም ጥያቄዎች ችላ እንዲልም ሀንስ ፍሊክ አሳምኖታል። የፈርሚን ሎፔዝ እድገት በክለቡ የሚቆይና እንደ ፍራንኪ ዲዮንግ፣ ፔድሪ ባሉ ተጫዋቾች ጋር መጫወቱ ለእድገቱ የበለጠ የተሻለ እንደሚሆን ያምናል። እንደ ሊቨርፑል፣ አትሌቲኮ ማድሪድ ወይም አስተን ቪላ ክለቦችም ተጫዋቹን በቅርበት እየተከታተሉት ቢሆንም በካምፕኑ የአሰልጣኙ ፍላጎትን ለመደገፍ ፈቃደኞች ይመስላሉ። ፈርሚን ሎፔዝ በባርሴሎና የወደፊት እጣፈንታው ያለ ነው የሚመስለው። የማንቸስተር ዩናይትድ አጥቂ ራስመስ ሆይላንድ በሴሪ ኤ ቡድኖች እየተፈለገ መሆኑን ፋብሪሲዮ ሮማኖ ተናግሯል። የጣሊያኑ ጋዜጠኛ ፋብሪሲዮ ሮማኖ የ22 ዓመት ወጣት በሚቀጥለው የውድድር ዘመን ለፊት መስመራቸው ተስማሚ እንደሚሆን ስለሚሰማቸው በርካታ የጣሊያን ቡድኖች ክትትል እየተደረገበት መሆኑ ተናግሯል። ተጫዋቹ እንግዲህ በዚህ ዓመት በማንቸስተር ጥሩ ጊዜን እያሳለፈ አይደለም። ስለሆነም ቀጣይ ዓመት በማንቸስተር ዩናይትድ የመቆየት እድሉ አነስተኛ ነው። ፋብሪዚዮ ሮማኖ ሲናገር የሴሪ ኤ ክለቦች ከክረምት የዝውውር መስኮት በፊት የራስመስ ሆይላንድን ሁኔታ እየተከታተሉት ይገኛሉ። ማንቸስተር ዩናይትድ በክረምቱ አዲስ አጥቂ ለማምጣትም ከወሰነ ራስመስ ሆይላንድን ለማስፈረምም የጣሊያን ክለቦች ተጨባጭ ግንኙነት መጀመርም ይፈልጋሉ ተብሏል። የዴንማርካዊ ኢንተርናሽናል በዚህ ውድድር ዘመን ስምንት ግቦችን አስቆጥቧል። የዩናይትድ ዋና አጥቂ ትልቅ ችግር ነበረበት፣ ይህም ከቅርብ ጊዜያት ወዲህ በግልጽ እንደሚታየው ነው። ራስመስ ወይለንድ ከአታላንታ ከመጣ በኋላ በአሳየው ብቃትን በማንቸስተር ከፍተኛ ጫና እየተደረገበት ነው። ዩናይትዶች ለፕሪምየር ሊጉ ተፎካካሪ ማድረግ የተሳናቸውን አጥቂዎችም በሌሎች አጥቂዎችም ሊተኩ ይችላሉ። በቱርክ ሱፐር ሊግ ትልቅ ጊዜን እያሳለፈ ያለው የፊት መስመሩ ተጫዋቹ ቪክተር ኦሲሜን በዚህ ክረምት ናፖሊ እሱን እንግዲህ ከክለቡ መልቀቅም ስለሚፈልግ ሆይለንድን ለመተካትም ምርጥ አማራጭ ሊሆን ይችላል። ዩናይትዶች በአጥቂ ቦታ ላይ የተለያዩ ተጫዋቾችን መመልከታቸውን ቀጥለዋል። ከዛ በፊት ግን እንደ ራስመስ ሆይለንድ ያሉ ተጫዋቾችን የመጨረሻ ሁኔታ ማወቅ ይፈልጋሉ ተብሎ ነው የሚጠበቀው። አሰልጣኝ ሩበን አሞሪም በክረምቱ አጥቂ እንደሚፈልጉ ከማንም የተሰወር አይደለም። ዩናይትዶች ክሊኒካል ግብ አስቆጣሪ ስለሚፈልጉ ቪክተር ኦሲሜንን ቢያመጡትም ምናልባት የራስመስ ሆይለንድን አቆይተው እንዲያድግም ሊፈቅዱለት ይችላሉ። የስፖርቲንግ ሊዝበን አጥቂ ቪክተር ዮከርሽና የክሪስታል ፓላሱ ዣን ፊሊፕ ማቴታ እንዲሁ ሊያም ዴላፕም ከክለቡ ጋር ስማቸው እየተያዙ የሚገኙ ተጫዋቾች ናቸው። አዲሱ የሴስ ፋብሪጋስ ፈላጊም ስፔናዊው አሰልጣኝ በኮሞ በሰራው ስራ እንግዲህ ሁሉም ሰው ተደንቋል። አረቢላ ብዜሾች በመጪው የውድድር ዘመን ለሴስ ፋብሬጋስ ቦታውን ለመስጠት በቁም ነገር እያሰቡ ነው። የማርኮ ሮስን መልቀቅ ተከትሎ የጀርመኑ ክለብ የቡድኑን ኃላፊነት ማን እንደሚረከብ በማሰብ ላይ እንደሚገኙ የተገለጸ ሲሆን የወቅቱ የኮሞ አሰልጣኝ የ እንግዲህ የቦርዱን ትኩረትም ከሚስቡ መገለጫዎች መካከል አንደኛው ሆኖ ብቅ ብሏል። የአሰልጣኝ ዘመኑ አጭር ቢሆንም የቀድሞ ስፔናዊ አማካይ በዘመናዊ ፕሮፋይሉ እና በአውሮፓ እግር ኳስ ላይ ባለው ጥልቅ እውቀትም የአርቤ ላይፕዚግ ቀልብም ስቧል። አሁን ላይ ከኮሞ ጋር በሴሪኤ ያለው ጊዜም ወደ ጊዜ ጎልቶ እየወጣ በመምጣቱ የክለቡ የስፖርት ውሳኔ ሰጪ በሆነው በማርሴል ሼፈር የተገመተውን የእጩዎች ዝርዝር ውስጥም ስሙ እንዳይጨመርም አላገደውም። እንግዲህ የዝሎትሎ ጊዜያዊ ሚና በዚህ ክረምት ያበቃል። እናም በጀርመን ቡድን ውስጥም ጠንካራ ፕሮጀክት ለማግኘትም ያለው አጣዳፊ ሂደቱንም አፋጥኖታል። እንደ ኦሊቨር ግላርሰን ወይም ደግሞ ዳኒ ሮሃል ያሉ ሌሎች አሰልጣኞችም በዚህ ዝርዝር ውስጥ ይገኛሉ። የካታላኑ አሰልጣኝና ወጣቱ ባለተሰጥኦም ዣቪ ሳይመንስም ወኪል የሆነው ዳረን ዲን በሬድቡል አካባቢ ተጽዕኖ ፈጣሪ ከሆነ ኦሊቨር ጋርም የቅርብ ግንኙነት እንዳለው ይገለጻል። ይህም ለድርድሩ መንገድ ይከፍታል ተብሎ ነው የሚጠበቀው ሆኖም ግን ሴስ ፋብሪጋስ በከፍተኛ ደረጃ ልምድ ባለማግኘቱና በጣሊያን እግር ኳስ ባሳየው መጠነኛ ሪከርድ ስጋትም አለ። የሆነው ሆኖ ግን እንደ ሻቪ ዞ ባለው አሰልጣኞች የተቀመጡትን ቅድመ ሁኔታዎች እንደሚያሳየው ወደ ቡነስ ልጋው ስኬታማ ሽግግር ማድረግ የሚቻለው በውስን ልምድ ነው። በአረብ ለብዚሽ ውስጥም ሁሉም ሰው በአሁኑ ጊዜም በጠረጴዛው ላይ ነው። እንግዲህ ቀጣዩ አለቃ ማን እንደሚሆንም በቅርቡ ይታወቃል ተብሎ ይታሰባል። የሁሊዮ ኢንሲሶ ቀጣይ መዳረሻ ሊሆን የሚችለው የስፔን ክለብ ነው። የብራይተን ንብረት የሆነው የፓራጓይ ኮኮብ ሁሊዮ ኢንሲሶ በክረምቱ የዝውውር ገበያ ወደ ስፔን ሊያቀና ይችላል። ሁሊዮ ኢንሲሶ ቡድናቸውን ለመጪው የውድድር ዘመን ለማጠናከር ለሚፈልጉት ቪያሪያሎች እጩ ሆኖ ብቅ ብሏል። የፓራጓዊ ዋጥቂ በአሁኑ ሰዓት በውሰት ለኢፕስዊች ታውን እየተጫወተ ሲሆን በካስቴሎን ቡድንም ጥብቅ ክትትል እየተደረገበት ነው። ቪያሪያሎች ኢንሲሶን የአጥቂ መስመራቸውን ለማጎልበት እንደ አንድ አስደሳች አማራጭ አድርገው የሚመለከቱታል። ጎበዝና ደፋር ወጣት የሆነው ተጫዋችም ማርሲ ሚሊያኖ ከሚፈልገው ፍትህ ጋርም ፍላጎት ጋርም ይጣጠማል። በመሆኑም ሁሊዮ ኢንሲሶ ወደ ስፔን ሊሄድ እንደሚችል ነው የሚታመነው። የ21 አመቱ ሁሊዮ ኢንሲሶ በእንግሊዝና በብሔራዊ ቡድኑ ጋር ያለውን የ ጥራት ፍንጭም አሳይተዋል። የኢንሲሶ ፍጥረት ተጫዋቾችን ቀንሶ የመሄድ ብቃትና በአንድ ለአንድ ሁኔታዎችም ተከላካዮችን መረበሽ መቻሉ በተለይም ደግሞ የመስመር አጥቂ ቦታቸውንም ለማጠናከር ለሚፈልጉ ክለቦችም ጥሩ አማራጭ ይሆናል ተብሎ ይጠበቃል። በኢፕስዊች ታውን ልምድ እንዲያገኝ የሚያስቻሉት ጠቃሚ ደቂቃዎችን አግኝቷል። ነገር ግን በብራይተን ባለው ጠንካራ ፉክክር ምክንያት መመለስን አይፈልግም። ተጫዋቹ ለወራት በቪያሪያል ራደር ላይ ቆይተዋል። እናም ደግሞ የአሰልጣኞች ስታፍም አቅሙን በአዎንታዊነት መልኩም እንዲሁ ገምግሟል። የክለቡ ዓላማ በክረምት የዝውውር ገበያ ዋጋ ሊያወጡ የማይችሉ ተጫዋቾችን ማውጣት ነው። ይህም ደግሞ ኢንሲሶን ለማግኘትም መንገድ ይከፍታል ተብሎ ነው የሚጠበቀው። ይበእንዲህ እንዳለ ሁሊዮ ኢንሲሶ ከላሊጋው ክለብ ጋር የሚያገናኘው ወሬም ቢያውቅም የውድድር ዘመኑ አሁን ካለው የውድድር ሊግ ጋርም በማጠናቀቅ ላይ ትኩረትን አድርጓል። እሱ ተወካዮች የመጀመሪያ ግንኙነታቸውን አድርገዋል። የቪያሪያል ፍላጎት ከጠንካሮች ውስጥም አንደኛው ነው። በሚቀጥለው ሳምንትም ድርድሩ ተጠናክሮ እንደሚቀጥልና ወጣቱ ፓራጓዊ በክረምቱ ማረፊያ ስፔል ሊሆን እንደሚችል ነው በርካቶች ግምታቸውን እያሰፈሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን በተለይ ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ መረጃዎቻችን እነዚህ ነው የሚመስሉት። ፎአድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውናል። መልካም ጊዜ እንዲሆንላችሁም ግን በአክብሮት ተመኘሁ ግን